እሺ። እንዴ፣ ምንድን ነው ያልሽኝ? ለብሩክ እሷ አትወጣለች እንጂ አንቺ አትወጭም ብሎ ሳመነሽ አይደል? ኧረ እንደዛ አላለኝ። ግን ይኸውልሽ፣ ያዋጣሽን የዚህ ቤት ባለቤት እኔ ነኝ። ገባሽ? እሺ፣ አሁን ምን ላድርግ? ከትምህርት ቤት እንደመጣች ልክ አስር ሰዓት ሲል የሚሰጥሽ መድኃኒት ያለ እንድትሰጫት። እሺ። ደሞ ሆዳንና በቆረጣት ቁጥር ለብሩክ ስልክ አትደውይ፣ ስራ አታስፈጪ። እሺ? ምሳሌ ድንገት ወድቃ ሐኪም ቤት ገባች። ማህሌትን ብሩክ አስፈራርቷታል። ሁለተኛ ቅድስትን አትጨቅጭቂያት ብሎ እንግዲህ ሁለተኛ እንዳትናገራት አድርጓል። ምሳሌ ሕመምተኛ እንደሆነች ማህሌት ነግራታለች። ድሮም ከእንጀራ እናት ጥሩ ነገር አይጠበቅም። ሰላም ውድና የተወደዳችሁ የተከበራችሁ በመላ ዓለም ላይ ብትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁ በሰላም ጤና፣ ፍቅር፣ አንድነት ተመኘውላችሁ። እነሆ የእንጀራ ልጇን የምታሰቃየዋ ሴት ክፍል አራት ይዘንላችሁ መተናል። ከዛ በፊት ለዚህ ቻናል አዲስ ሲሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱ። እንግዲህ በባለፈው ብሩክ ቅድስት ክላስ ገብቶ የቅድ ቅድስትን ፊት እያየ ነበረ። ምሳሌ ቅድስት እያለቀሰች ነው ክላሷ ቁጭ ብላ ብላ በነገረችው መሰረት እንግዲህ ብሩክ ወደ ቅድስት ክላስ ገብቶ ቅድስትን ማመቶች ነው ማህሌት ናት እንደዚህ ያደረገችሽ? ምን አድርገሻት ነው ምን እንደዚህ ያደረገች ብሎ እንግዲህ ቅድስትን ሲጠይቃት ቅድስት ምንም ነገር እንዳልሆነች እንጀራ ስትጋግር የእንጀራ እንፋሎት እንደሆነ ፊቷን ያበላሸው መልሳለታለች። እንግዲህ ብሩክ ማህሌትን ለምንድን ነው ቅድስትን እንደዚህ ያደረግሻት? ምን አድርጋሽ ነው ብሎ ሲላት ምን አንጨረጨራህ? ምንስ ባደርጋት ብላ እንግዲህ መልሳለታለች። ማህሌት የማህሌት ክፋት እንደቀጠለ ነው። ምሳሌን ያለ እርህራሄ ልትገላት በመርዝ እንግዲህ መርዛ ልትገላት ከእህቷ ጋር እየተመካከረች ነው። እንግዲህ ብሩክ ያው ቅድስት ምሳሌን እዚህ ደረጃ እንዲደርስ ያደረገቻት እናቷ ስትሞት እንድናት የተንከባከበቻት ቅድስት ስለሆነች ለቅድስት ልዩ ክብር አለው። ማህሌት ደግሞ ቅድስትን ማባረር እንዲሁም ደግሞ ማንገላታት ትፈልጋለች። ምክንያቱም ምሳሌን ገላ ብሩክንና ንብረቱን የራሷ ማድረግ ስለምትፈልግ፣ ብሩክ እንግዲህ በተደጋጋሚ ማህሌትን ሲጠይቃት፣ ማህሌት ሁለተኛ ቅድስትን እንዳትናገሪ ብሎ ከማ ልማድ ቤት አኩርፏት ጥሏት ሳሉ ላይ ሲሄድ፣ ምሳሌ እንግዲህ ቅድስት ምሳሌ ማህሌትና አባቷን ዋሽታ አስታርቃቸዋለች። አባቴ ይቅርታ አድርግላትና ታረቁ ብላ እሷንም እሱንም በውሸት አስታርቃቸዋለች። ምሳሌ እንግዲህ ማህሌትን እናቴ እያለች ስጠራት ማህሌት ያው ማህሌት እንግዲህ ያው በተደጋጋሚ ታስፈራራታለች። እንግዲህ ቅድስት ማህሌት ያደረገችውን ነገር ለብሩክ እንዳትናገር በተደጋጋሚ አስፈራርታታለች። አንድ ነገር ያደረኩትን የሰራሁትን ክፉ ስራ ብትናገሪ እገልሻለሁ፣ ለብሩክ ስር አይደለም መጣላት ይቅርና ሰውን ሁላ ልገል እችላለሁ ብላ እንግዲህ ቅድስትን አስደንቅታታለች። ቅድስትም ያንን ነገር በመፍራቷ እየሆነ ያለውን ነገር በውስጧ ደብቃ ልትና ተናገር የነበረውንም ሚስጥር ምንም አይደለም ትቼዋለሁ ብሩኬ ብላ እንግዲህ ጥለው ወጥታለች። ጥለው ከወጣች በኋላ እንግዲህ ያው ማህሌትም እንኮፍ እንኮፍ እያለች አኩርፋው ሳሎን ላይ ተቀምጠው፣ ያው ምሳሌ አስታርቃቸዋለች። ምሳሌ ካስታረቀቻቸው በኋላ እንግዲህ ማህሌትም ወደ እህቷ ጋር ሄዳ እንግዲህ ሴራዋን እየጠነሰሰች ትገኛለች። ብሩክም ወደ ስራ በሄደበት ምሳሌ እያጠናች እያለ ድንገት ትወድቅባታለች። እንግዲህ ቅድስት ቤት እየጠረገች ማህሌት ስትወድቅባት አባቷ ጋር ደውላ ምሳሌ ታማለች እና ቶሎ ድረስ ስትለው እሱም በምሳሌ ስለማይደራደር ቶሎ ብሎ ሮጦ መጥቶ ሐኪም ቤት ወስዷታል። ምሳሌ ሐኪም ቤት ስትገባ እንግዲህ ዶክተሩ መድኃኒቱን ስላልወሰደች ነው የታመመችው ብሎ ይመልስላቸዋል። ምክንያቱም እንግዲህ ያው ቅድስት ስጫት እየተባለችው መድኃኒት ሌላ ነው የምትታመምበትን መድኃኒት ስላልሰጠቻት ሐኪም ያዘዘላትን መድኃኒት ስላልሰጠቻት እንግዲህ ታማ ሆስፒታል ለመግባት ተርፋለችና እንግዲህ ከሆስፒታል ተመልሳ ስትመጣ ክላሷ አስገብተው አስተኝተዋታል። ምሳሌ ክላሷ በተኛችበት እንግዲህ ብሩክ ከእንግዲህ በኋላ ምሳሌ መታከም አለባት እስከ መቼ እንደዚህ ትሆናለች እያለ ለቅድስት ሲያስረዳት ነበረ። ቅድስት ደግሞ ዶክተሩ ምናለህ ጋሼ ብላ ብሩክን ስትጠይቀው ዶክተሩ መድኃኒቱን ስላልወሰደች ነው የታመመችው አለኝ አላት። እንግዲህ እንደዛ ካላት በኋላ እኔኮ መድኃኒቱን ሰጥቻት ነበረ፣ ለምን እንደዚህ ሆነ ብላ ስትል እንግዲህ ቅድስት አላውቅም ብቻ ምሳሌ ውጭ ሀገር ሄዳ መታከም አለባት። መድኃኒቱ ተገይቶላት አልስጠል ሲላት ቅድስት እንግዲህ እልልታዋን አቅልጣዋለች። በጣም ደስ ስላላት ከዛ እንግዲህ እንዳላቅፍህ ማድቤት ነው የቆየወትና አቆሸሻ አለው ስትለው ብሩክ የልብስ መቆሸሽ አይደለም የአይምሮ መቆሸሽ ነው መጥፎው፣ እንጂ ችግር የለም ብሎ የደስ ደሱን አቅፏት ደስታውን እየገለጸ ላት እያለ ማህሌት እንግዲህ እህቷ ጋር የጠነሰሰችውን ጥንስ ይዛ ከበር ከተፍ ብላለች። ከቤት ስትገባ እንግዲህ ብሩክና ቅድስት ተቃቅፈው ስታገኛቸው ደሞ ምን የሚያስተቃቅፍ ነገር ተገኘ ብላ ጠይቃቸዋለች። እንደዛ ስትጠይቃቸው ቅድስት ይቅርታ ጠይቃ ወደ ማድ ቤቷ ሄዳለች። ማህሌትም እንግዲህ ኩርፊዋን ይዛ በፊት በቅድሚያ ሰላምታ አይቀርም ብሎ ሲመልስላት፣ ወይ አንዳንድ ጊዜ እኮ እረሳለሁ ብላ እንግዲህ እያስመሰለች ብሩክን ለመጉዳት እንዲሁም ደግሞ ምሳሌን ለማጥፋት ትሯራጥ ይዛለች ወይዘሮ ማህሌት። ከዛ እንግዲህ ያለውን ነገር ብሩክ አስረድቷታል። ምሳሌ ታማ ሐኪም ቤት ወስዷት እንዳመጣትና ዶክተሩ መድኃኒቱን አልወሰደችምና ነው ያመማት እንዳላትም ለ ማህሌት ሲያስረዳት፣ ማህሌት እንግዲህ ያው ተናዳ ማስመሰሏን በመቀጠል አንቺ ቅድስት፣ ኧረ ቅድስት፣ ለምንድ ነው መድኃኒቱን ያልሰጠሻት? መድኃኒቱን ስጫት ብዬሽ አልነበር ወይ ብላ እንግዲህ ጮሀባታለች። እሷም ኧረ ትዬ ስጫት ያልሽኝን መድኃኒት ሰጥቻታለሁኝ ብላ ግግም ትላለች። እንግዲህ ቅድስት ስጭ የተባለችውን ነው የሰጠቻት፣ ነገር ግን ውሃ ነበረ መድኃኒት አስመስላ የሰጠቻት። ከዛ እንግዲህ ማሌት በቃ አትጨቃጨቂ ይህ እኮ ያለፈ ነገር ነው፣ ብሎ እንግዲህ ብሩክ እንደዛ ሲያስረዳት፣ እንዴ የሙት ልጄን ልታስበላኝ የሙት አደራ ልታስበላኝ ነው እንዴ ብላ ማስመሰሏን ቀጥላለች። እንግዲህ መታመሟን ስለ መታመሟ ብሩክ ና ብሌን ሲያወሩ ድንገት ምሳሌ ድርስ ትላለች። አባዬ አሞኝ ነበር እንዴ ብላ አባቷን ስትጠይቅ አረ ልጄ ተነሳሽ፣ አንቺን እኮ አይደለም ስለሌላ ሌላ ሕጻን ልጅ እያወራን ነበር ብሎ ሲላት እንግዲህ ይቺ ለገንዘብ የቀረበች እንጀራ ናት። ማለትም ማህሌት፣ ያው እውነቱ እስከ መቼ እንደብቃታለን? እውነቱን እንንገራትና ሁሉም ነገር እንጋፈጥ እንጂ ብላ ልጅቱ ማለትም ማህሌት ምሳሌ ፊት ትናገራለች። ምሳሌ ደግሞ አየህ አባዬ አንተ ተዋሸኛለህ፣ እናቴ ግን አቷሽን ብላ እንግዲህ የማህሌትን ወሬ ሰምታለች። እና ያው ቀስ በቀስ አስረድቷታል። መድኃኒቱን በስነ ስርዓት ምሳሌን ምሳሌ መድኃኒቱን በስነ ስርዓት ከወሰድችው አትሞችን ብላ እንግዲህ ማህሌት አስደንግጣታለች። የምን መድኃኒት ነው ብላ ምሳሌ ስትል እንግዲህ ብሌን ለምንድ ነው እንደዚህ የምትናገሪው አንዳንድ ጊዜ እስኪ ዝም በይ ልጅ ፊት የሚነገርና የማይነገር ነገር አለ ብሎ እንግዲህ ብሩክ ሲቆጣት እንዴ ብሩኬ እውነቱን እኮ ማወቅ አለባት ማስረዳትም አለባት መድኒቱን በስነ ስርዓት ከወሰደችው አትሞትም ብላ ድጋሚ እንግዲህ ሌላ ቃል ተናግራለች ብሩኬን በመናደድ እንድት እንደዚህ ያለ ቃል ታወጫለች ብሎ ተቆጥቷታል ማህሌትም እንግዲህ ይቅርታ ብላ ጥላ ወታለች ጥላ ከተሰጧቸው በኋላ እንግዲህ ያው ብሩኬ የተፈጠረውን ነገር ለምሳሌ አስረድቷታል። ቅድስትም እንግዲህ ከሄዳ ማለትም ትታከማለይ ብላ አስባለች። ከዛ እንግዲህ ምሳሌን አስተኝቶ ወደ ስራ ሲመለስ ወይዘሮ ማህሌት እንግዲህ እህቷን ጠርታ